ኪዳነ ምህረትን በጣም ነው የምወዳት። የኔ ኪዳነ ምህረት የኔ እናት፣ ይሄ ቅዱስ ስዕል ይባላል። ቤተክርስቲያን በቅባሜሮ ተዋይቶ የወጣ በጽኖት የወጣ ቅዱስ ስዕል ይባላል ይሄ፣ ይሄ ቤተክርስቲያን ገብቶ የተዋጀ ነው። ገባ ከመርካቶ የመጣው ስዕል አይደለም፣ አይደለም። ገባ የተጸለይበት ቅባሜሮ የተቀባበት አባቶች በመስቀላቸው ያማተቡበት ቅዱስ ስዕል ነው ይሄ። ለእኔ ስዕል አድኖ ነው። ገባ ከየትኛውም የበሽታ ፈውስ ይሰጠኛል። ደሜ ደሜ ፍርፍሬ በልተህ ታውቃለህ? አሁን ስለ ምግብ አላወራም። ለምንድን ነው የማላወራው? አሁን ላይ የኛ የነቢያ ጾም ገብቷል እግዚአብሔር ይመስገን እየጾም ነው። እስከ ስድስት ሰዓት እኔ እስከ ስድስት ሰዓት ጾም አለው። የበረቱ ክርስቲያኖች ደግሞ ጊዜ ያላቸው ክርስቲያኖች ሄደው ቤተክርስቲያን አስቀድሰው ዘጠኝ ሰዓት ላይ ጾማቸውን ይጨርሳሉ። ባይዘወ እንኳን አደረሰብት ላይ ደስ ይለኝ ነበር ወንድሜ ደምረው፣ የተዋህዶ ልጅ እንኳን ለጾመ ነቢያት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና ቤተ እምነቷ ህግ እንኳን ለጾሙ በሰላም አደረሰብህ። እንደዚሁ ደግሞ አንድ ወር ከአስራ አምስት ቀን ይመስለኛል ጾሙ ስለዚህ ለሚቀጥሉት አንድ ወር ከ15 ቀን ከጸሎት በኋላ ከጾም በኋላ ደግሞ አብረን ደግሞ እንፈስካለን። የገና በዓል ነው መሰለኝ። እንኳን አደረሰ። ይኸው ምግቡን በጣም ይቅርታ ካሰናከልኩ። እውነቱን ስትረዳ አንድ ቀን ትክክለኛ ነገር። ባይ ዘ ዌይ የአንተን ቪዲዮዎች እየተመለከትኩ ነበርና በጣም ቫይራል ቫይራል የወጡ ቪዲዮዎችን አየውና ገረመኝ። ምንድነው የገረመኝ? በኦርቶዶክሳውያን ዝማሬ ቪዲዮ የሰራህባቸው እንትኖች በጣም ቫይራል ወጥቷል፣ እና ጴንቶች አይወዱ። ኦርቶዶክሳውያን ለአንተ ትልቅ ክብር አላቸው፣ ይወዷል። ምንም ሀሳብ የለኝም። ተወግድ የለም ደ የኔን በዘር በሃይማኖት ሰዎች ጥላቻ ያለባቸው ብዬ አላስብም። ኦርቶዶክሳውያን ስለሆኑ ሰዎችን ይወዳሉ፣ ጴንጤ ስለሆኑ ሰዎችን ይጠላሉ ማለት አይደለም። ጴንጤ ውስጥ ሆኖ ክፉዎች አሉ፣ ኦርቶዶክስ ውስጥ ሆኖ ክፉዎች አሉ። ጴንጤ ውስጥ ሆኖ መልካሞች አሉ፣ ኦርቶዶክስ ውስጥም እንደዛ መልካሞች አሉ። ሰው በብሔሩ በሎኬሽኑ በምናምናል በአስተሳሰቡ ልክና በተለይም ቤተሰቡ የሰጠው ፍቅር ካልሰጠው ሲሳደር ሰው መጽሐፍ ለዚህ ነው የሚያወራው ሰው አለና፣ በልቡ ሞልቶ ላፉ ይተርፋል አለ። ስለዚህ ሰው በልቡ ያለውን ነው የሚያደርገው። አሁን እዚህ አንተ ጋር የሚስፍ እኔን የሚሰድብ አንተን የሚሰድብ ይኖራል። እኔ ጋርም እንደዛው አንተን የሚሰድብ መልስ የማንሰጥበት ምክንያት እኛን ስለማይመለከት፣ ሰው ያለው የሌለውን በግድ ለምድ ከሚያስመስል ወዳጅ ግልጽ የተገለጠ ዘለፋና ጥላቻ እኮ ይሻላል። ደ ምንድነው ሰዎች አንተ ካለ የመጽሐፍ ቅዱስ እውቀት የተነሳ ሶፊ እኛ ቤተክርስቲያን ቢመጣ መምህር ይሆናል እያሉ ነው። ምን ትላለህ በዚህ?

አረለቀቀው ቪዲዮን እን ወይ ነገራቸው፣ የሚለቀቅበትን ቀን አረነገራቸው እ እኔ የስልት የቅዱሳን ስላት ተቋሚ አድርጉኝ እኮ ኪዳነምህረት በጣም ነው የምወዳት። የኔ ኪዳነምህረት፣ የኔ እናት። ይሄ ቅዱስ ስል ይባላል ቤተክርስቲያን፣ በቀባሚሮ ተዋይቶ የወጣ በጸሎት የወጣ ቅዱስ ስል ይባላል። ይሄ ይሄ ቤተክርስቲያን ገብቶ የተዋጀ ነው። ገባ ከመርካቷ የመጣው ስዕል አይደለም አይደለም። ገባ የተጸለይበት ቅባ ሜሮ የተቀባበት አባቶች በመስቀላቸው ያማተቡበት ቅዱስ ስዕል ነው። ይሄ ለእኔ ስዕል አድኖ ነው ገባ። ከየትኛውም የበሽታ ፈውስ ይሰጠኛል። ደሜ አለን ቶሎ ብለን ልቀቅልን፣ ይለቀቅ ወገኖቼ። ዛሬ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ላይ ለቀዋለሁ። ችግር የለም እና በተቻለ አቅም ልደም። የሰው ዕድሜ ቢበዛ ሰባና ሰማንያ ነው አለ። ሌላው ትርፉ ድካም ነው አለ። የተሰጠን ዘመንና ዕድሜ በሃይማኖት በዘር፣ በቋንቋ፣ በነገድ፣ በመልክ፣ በፆታ ተከፋፍለን እየተደባደብን፣ እየተቆራቆዝን ከመኖር በፍቅር መኖር የተሻለው አማራጭ ነው። ኢቭን እውነት ካለን እኔ ከአንተ የተሻለ እውነት ካለ እንደሚ እውነትን በፍቅር ግለጹ ነው የሚለው። ስለዚህ በተለይም በሃይማኖት ውድድር የለም። ሃይማኖቶች ለውድድር አይቀርቡም። ሃይማኖቶች የህይወት መንገዶች ናቸው እና ስለዚህ አሁን ከኔ ጋር ከኔ እንትን ጋር ምን አገናኘሁ? አንተን አይደለም እያወራሁ ያለሁት፣ እኔ መልዕክት እያስተላለፍኩ ነው። አንተ በሌላ ጉዳይ ትነት ከአንተ ጋር ምን ያገናኛል? እሺ፣ እንደዛ ከሆነ መልካም ነው። መልዕክት አጠቃላይ ለሁላችንም የሚጠቅመንን፣ በፍቅር እንኑር፣ በሰላም እንኑር። ለምሳሌ እኔን ደግፈው አንተን የሚሰድቡ፣ አንተን ደግፈው እኔን የሚሰድቡ ሰዎች ልክ አይደሉም። እኔና አንተ አብረን የምንበላ የምንጠጣ ወዳጆች ነን። በቃ አለቀት። እንደ እንደዛ የሚባል ነገር የለም ሃሳብ ሊለያይ ይችላል። አስተምሮ ልንለያይ እንችላለን። ከዛ በተረፈ እኔ እናንተ ሰው ነን። እግዚአብሔር ሰው ነው፣ ሰውን እናበጅ ነው ያለው። ኤንጤ እንፍጠር ብሏል። እንደ እግዚአብሔር እንደ ኢቭን ፆታ ሴት እንፍጠር ወንድ እንፍጠር አይደለም ያለው፣ ሰው እንፍጠርካ። ስለዚህ የተፈጠረው ሰው ነው፣ ሃይማኖት አይደለም። የተፈጠረው ብራዚል ያ ከዛ በኋላ የመጣ ነው፣ ያከፋፈሉን እንጂ እሱ አይደለም። ደሜ በደንብ የእግዚአብሔር ቃል እውቀት እንዳለ አውቃለሁ አይቻለሁም። ዛሬ አይደለም። የኦርቶዶክስ ቤት እርጋታ ይጠይቃል። አትፍጠን። ስለዚህ አንችን በብሎክ ካሰባበት ውሸት ደስ እያለኝ ሲጀመር ፎሎ እንኳን አላረግሽኝም። ስለዚህ ብሎክ አርግቻለሁ። የአንቺ ምክር አያስፈልገኝም። ምን ልበላት ደሜ? ማንን ኦኬ። ናእና እንደዛ ነው ደሜ ዛሬ ማታ አንድ ሰዓት ላይ ፕሮግራሙን ለቀዋለን። ኦልሬዲ አፕሎድ ተደርጓል ዩቲውብ ላይ ማታ ይለቀቃል። እኔ ራሴ በጉጉት የምጠብቀው ኢንተርቪው ቢኖር ከዛ በተረፈ ከዛ በተረፈ ደምዬ፣ ያው እንኳን አንተ ለተናገርከው ሀሳብ ቀርቶ እኔ የሰደቡኝንም ሰዎች ከእነ ስድባቸው ነው የምለቅላቸው። ሀሳብ አልቆርጥም እና ፍራክሽን ኦፍ ሰከንድ ሀሳብ አልቆርጥም። እንዲህ አይነት እኔ የሚቆርጡ ሰዎች እራሱ ወይ ደግሞ ሰውየውን ጠይቀው ሰውየው በዚህ በዚህ ምክንያት ይህን ነገር ብትቆርጥልኝ ብሎ ሰውየው እስካልጠየቀ ድረስ የሰው አሳብ ቆራርጬ አላቀርብምም። ነውረኝነትም ነው፣ ነውረኝነትም ነው። ሰው አክብሮ መጥቶ ከአንተ ጋር ያወራውን ያለ ሀሳቡ ሀሳብ መስጠት መቆራረጥ ተገቢም አይደለም፣ ልክም አይደለም። እንኳን በወዳጆች መካከል ሌላ ራንደም ሰው ቢሆን እንኳን እንደሱ አይደረግም። ስለዚህ ሙሉውን ቪዲዮ ተመልከቱት፣ በብዙ ታተርፉበታላችሁ። እኔ እና ደምረው ክርክር ምናምን አይደለም የሚያደርገው ውይይት ነው። እሱ የሚያውቀውን የተረዳውን ነገር አውርቶኛል። ከዛ ደግሞ ጳውሎስም ልጅ ሳለው እንደ ልጅ አስብ ነበር አሁን ግን የልጅነትን ጠባይ ሽሬ ያለው ይላል። ስለዚህ ከእውቀት ሁሉም ሙሉ ለሙሉ የተፈጠረ የለም። ዛሬ ያወቅነው ከፍለን እናውቃለን ይላል። ባይ ዘ ወይ አንተ ጋር ምንድን ነው የማላውቀውን አላውቅም የማለት ድፍረት ማግኘት የትልቅ ነገር አላውቅም የማውቀውን ምን ችግር አለ? ሁሉን አዋቂ እግዚአብሔር ብቻ እኮ ነው። ምንም እኛ ሰዎች ነን፣ የሰማነውን በሆነ አጋጣሚ ተማሪ ነው ምናምን የምናውቅ የተለየ ነገር የለም። ኤኒዌይስ እንደሱ ነው ወንድማችን ደምረው ወልዴ። አሁን ብድሸነብ ትቀጣለ። ሪሊ ሰው አለ፣ ሰው አለ፣ እኔ ጋር ሰው አለ አንተ ጋይ ነው እኔ ጋር ማንም የለም። ትቀጣለህ? ቅጣኝ እና እስቲ ልሂድ። ግን አሁን እችን ቁርሴንም ራሱ አስቆምከኝ። ምን ነው የምቀጣኘው? ዘጠኝ ዊን አደረኩ። ደም ቢኒ፣ አንተ እያለህማ ይሄ ዘጠኝ ዊን እኛ ጋር መግባት አለበት እኮ እኛ ጋር መግባት አለበት። እኛ ጋር መግባት አለበት። እኛ ጋር ይኸው፣ እኛ ጋር መግባት አለበት። ላዘመረው እኮ እኛ ጋር መግባት አለበት። ታብታብ አድርጉና የመጨረሻ ነው የሚጫወተው ደምዬ፣ ለወጣ ስለሆነ ጉዳይ ዘላስት ነው ጋይሶች፣ ዘላስት ነው። ታብታብ አድርጉላችሁ። ከሞን ከሞን። ባይዘዌ እንኳን ለኪዳነ ምህረት ዛሬ ለዋለው በዓላችን እንግዲህ አደረሳችሁ። ኪዳነ ምህረት በብዙ አቅጣጫ እንግዲህ ጸሎታችሁን ተስማ፣ በብዙ አቅጣጫ የኪዳነ ምህረት ለመናና በረሬቷ በቤታችሁ አይለይ። ኦርቶዶክሳዊነታችሁ እየለመለመ ይሄድላችሁ። በእናታችሁ እውነት አንድ ኮፍያ፣ አንድ ኮፍያ፣ አንድ ኮፍያ ጋይስ፣ አንድ ኮፍያ፣ አንድ ኮፍያ። ኮፍያ ነው የሚሰጠው፣ ኮፍያ ነው የሚሰጠው። ጂሰስ በደብነው ነው ረሳሁት። አንተ እሺ፣ ቀጥሎ ነው አበባ የሚሰጠው። ይሄ ቀጥሎ ቀጥ እዛ ጋር እየሄዱ ነው፣ እየሄዱ ነው። ፋሚሊ ያው ብሎክ አድርግ ያለው፣ ምክንያቱም ፎሎ የማያደርገኝን ብሎክ ነው የማያደርገው። ፎሎ ካደረከኝ ፎሎ ካደረከኝ ሚዩት ነው የምትደረገው። ፎሎ ካላደረከኝ ቁ ገብተህ ለምሰልበኛለ ገብተህ መሳደብ የለብህም ገባህ? ገብተህ መሳደብ ሚኒም ስድብ ሚኒም ስድብ ካለ አባር አለው። እዚህ ቤት ስድብ የሚባል የለም። ወይኔ አሁን አይደለም የኔ አባት የኔ አባት አሁን አበባ ነው የሚሰጠው። እሺ፣ ጥቅመኛ በዜሮ አካውንት እናንተ አንተም አንድ አንተ ከአንድ አ በዜሮ አካውንት ጥቅመኛ ላለኝም ሙታ ወይ ቆ ደብሉ ሲመጣ ኮኑ ሶስት ሰው ሶስት አበባ ሶስት ሰው ሶስት አበባ አንዳንድ አበባ አንዳንድ አንድ አበባ ቅድም የሰጣቸው አንድ አበባ። አዎ፣ ቴንኪዩ ሌላ ሰው ሌላ ሰው ሌላ ሰው ዊኑ ሊወሰድ ነው፣ ሊወሰድ ነው አንበሳው ይላል ዊኑን ሊወስድ ነው። እኔ ላይ እኮ ነው፣ እኔ ላይ እኮ ነው። ዊኑን ያጠናቀመው እኔ ላይ ነው። አንድ ጋላክሲ በተን አርገውስ። አንድ ጋላክሲ ካም ኦን። አንድ ጋላክሲ ዋን ሞር ታይም ነው ይሄ ጨዋታ፣ ዋን ሞር ታይም ነው ይሄ ጨዋታ። ዋን ሞር ታይም ነው የሞት ስረት ነው። አንድ ጋላክሲ ያለው ወይ መኒገን ያለው፣ አንድ መኒገን፣ አንድ ጋላክሲ ካም ኦን እኮ። አሁን አሁን አሁን አሁን ጨውታል። አንድ ሰው፣ አንድ ሰው፣ ካም ኦን ሆነ እዛ አድርገው ወይ እንደ ኢትዮጵያ ሶፊ ዘጠኝ ዊኗ ሄደች። ቻው ቻው ቻው ቻው በላት። ቻው ቻው ቻው ቻው በላት። ዘጠኝ ዊኗ ልትሄድብነው ልትሄድብነው። ሰው የለህም ሰው የለህም። አሁን ቲሞርክ ቲሞርክ ጋይስ አንድ ሺ አስገቡት እንትን አንድ ሺ አስገቡት ሊሰጡት ይችላሉ እኮ። አትዘምረዋለሁ ግን ሦስት ሺ መሙላት አለብኛ።

እኔ በጣም በጣም ነው። አይ ነው እሱ እ አሀ እሱ ቀኝ እጅ ነው ግራጅ ነው እሱ ነው። ቲጂ ልታስቀጭኝ ነው? ምንድነው እዚህ ጋር ቲጂ? አንድ ፋኖስ መጣችላችሁ ተዘታ አንድ ሺ አስገቡት

የሆነ ሰው ሊያወርድበት ነው። ውላችሁ ወይኔ ወይኔ። አይቻልም አይቻልም። አንተ አንተን የሰጠው። አረ በእናታችሁ፣ አረ አምስት ወይኑንማ ሳሎስ ልብ እንዳትወጣ ማርያምን። አንድ ሰው አንድ የመጨረሻ የመጨረሻ የጨዋታ የመጨረሻ ዋን ሞርታይ

እሺ አሁን ደብል እሺ፣ ታብታበር ሁላችሁ ሁላችሁ ታብዝ ስክሪን ካሞን ኤቭሪባዲ ታብዝ ስክሪን ታብዝ ስክሪን ጋይስ ካሞን፣ ታብ አሁን ደብል ነው ያላችሁ። ቴንኪ በጣም ጌታ ይባርክሽ። ናይስ ከሞን ሁላችሁም፣ ሁላችሁም ያላችሁን ኮፍያ ምናምን እራቁ ራቁሁን መራቅ አለብን። አሁን አበባ ምናምን ያለ ታብ ታብ አድርጉ። ታብ ታብ ዘስክሪን ከሞን ታብ ታብ ዘስክሪን እኛ ሶፊን ማሸነፍ ያቅተን ጋይስ ሶፊን ያኔ እንደዛ እንዳላስበጠበጥ ነው በስማ። አይ ጊዜ አይ ጊዜ ትላለ። አይ ጊዜ እሺ። አበባ ያላእኔ የሚገርመኝ ደሜ አንተ አንተ ጋር ላሉ ሰዎች ስታወራ እኔ ጋር ነው የሚተገበረው።

ኦኬ ምን አለ መሰላችሁ፣ አበባ መሰጡ ሰዎች አላችሁ አበባ መሰጡ ሰዎች እንዳወጡ ሦስት ሰው ኑ። ቆይ ቆይ ፍሬዘር፣ ትዝታ፣ ሰላማዊት፣ አሁን አለም፣ ፍሬዘር፣ ትዝታ፣ ሰላማዊት፣ አሁን አለም። ይኸውላችሁ አሁን ፍሬዘር፣ ትዝታ፣ ሰላማዊት አሁን ስጡ። አንዳንድ አንዳንድ ከምኦን ከምኦን አሁን ሰላማዊት አንድ አበባ፣ ፍሬዘር አንድ አበባ

ታንኪ ዩ ቨሪ ማች አፕሪሽየት ያደረጋችሁኝ ጸለያችሁልኝ፣ የረገማችሁኝም፣ የባረካችሁኝ ሁሉባችሁም አመሰግናለሁ። እሺ፣ አንድ ሰው አንድ ኮብያ፣ አንድ ኮብያ ቶሎ በል፣ አንድ ኮብያ ፍጠን፣ ከሞን ተምን ነው የስ ፍሬዘር አንድ ኮብያ ወይ አንድ ጋላክሲ፣ አንድ ኮፍያ ወይ አንድ ጋላክሲ ተለቅ እንዳይሰማ አንተ ነው የምሰጠው። ለራስ ከምሰጥ ለእኔ አልሰጠኝም እንዴ ቻይና ከሚበላ ለእኔ አልሰጠኝም እንዴ? በሌላኛው አካውንት እየሰጠ እንግዲህ ወፍ ደሜ የለም ምናምን ይላሉ። ሱስ ክስ ወፍ ደሜ የለም ምናምን ይላሉ። ቆይ ምንድን ነው እናንተ? አትፈተኝም? ምን ጴንጤዎች ግን አላተውኝም በናዛቸው። ደሜ እኔ አንድ ነገር ልንገር በህይወት የሚጠቅመኝ ደሜ፣ አይኖ ብዙ ቁም ነገር እና እናማቃለው ግን፣ ሁልጊዜ ቤት መብራት አብርተሃል አይደለሁም? ደሜ የበራው መብራት በፖዘቲቭ ብቻ ነው እንዴ? ፖዘቲቭ እና ኔጌቲቭ መብራት ይሰጣል። ስለዚህ ህይወት ውስጥ መልካም ሰዎች የሚያስፈልጋሉ፣ መጥፎ ሰዎች የሚያስፈልጋሉ። ስለዚህ ብሎክ አታርጋቸው። አንተን ተከታትለው እኮ ነው ፈልገው ከሌሎች ከስንት ሰው ምርጫ አድርገው አንተ ጋር መጥተው ገብተው አስተያየት የሚሰጡ አንደኛ፣ ስለሚወዱ ሊሆን ይችላል። ሁለተኛ፣ ከመጠንቀቅ ሊሆን ይችላል። ሶስተኛ፣ ከጥላቻ ሊሆን ይችላል። ከመውደድም አድቫይስ የሚያደርጉ ይጠቅማሉ። ከጥላቻ እኔ አሁን ከሚጠሉ ሰዎች በጣም ብዙ ቁም ነገር አግኝቻለሁ እኔን ለመናገር ስለዚህ ብሎክ አድርገህ ፋይት ከምታረግ ያውሩ በነፃነት ይሳደብ የሚሳደብ ሰው ያለውን ነው የሞላውን ነው መጽሐፍ ቅዱስ ከአፋችሁ ክፉ ቃል አይወጣ ነው የሚለው ከአንተ አፍ ክፉ ቃል አይውጣ እንጂ ሰዎች በአንተ ላይ ይናገሩ ደሜ ምን ችግር አንተ ምን ጎዳህ ምንም የተጎዳኸው ነገር የለም እኮ ስለዚህ ከእንደዚያ አንጻር ተዋቸው፣ የሚሳደቡ ክፉ የሚያደርገው ውሃን የሚያናገረው ድንጋይ ነው ይላሉ። የሆነ ነገር አንተ ባናገሩ ቁጥር መልስ በሰጠ ቁጥር እየሳትክ ነው የምትመጣው። አለመመለስ እኔን ህይወቴ ላይ ጠቅሞኛል እንጂ እስከዛሬ ጨዋ ስለሆንኩ ምናምን አለመመለሴ ዝም ማለቴ ደ በጣም ጠቅሞኛል። እኔ ከሰው ጋር ተጣልቼ አላቅም። ሰው ደርሶ የምሰራው ነገር ሳይጥመው ቀርቶ ይሳደባል። እኔ ሰው ጋር ደርሼ አላቅም። ለሰደቡኝም ሰዎች ደግሞ ምክር ለአንዳንዱ ከጥላቻ ነው መልስ ሰጥቼ አላቅም የማልመልስበት ምክንያት በመለስ ቁጥር ትስት አለ፣ ያናድዳል፣ ስሜት አለ፣ ትበሳጫለህ፣ ምናምን ከዛ ወደ ብስጭት ውስጥ ከቶ ብዙ ነገር ውስጥ ይከታልና ደምዬ፣ እንደዚህ ብሎክ የምታደረጋቸውም ሰዎች አታደርጋቸው፣ ተዋቸው። ሰው ያለበፊት አላደረግም ነበር፣ በፊት አላደረግም ነበር ግን አሁን እ ብሎክ ከጀመርክ በኋላ በቃ፣ ፔጄ የሚሳደብ ሰው፣ ሞክ የሚያደርግ ሰው፣ ፐርሰናል የሚሳደብ ሰው አይደለም ካልተሳደበ አንተ ጋር መጥቶ ካልተሳደበ፣ የት ሄዶ ይሳደብ? አንተ እኮ ሃይማኖት ያለ ወንጌል የገባህ አውራ ጎዳና ሄዶ ይስታለ ትቀርዳለህ እኮ አውራ ጎዳና እኮ ነው ያለ፣ ነው መንገድ ላይ ነው ያለ። ነው አንዱ ታክሲ ውስጥ ይዞን አንዱ ቤት ውስጥ አንዱ አደባባይ፣ አውራ ጎዳና ማወጣ ነው። አንዱ ምንድን ነው ሶፊ፣ የካህኑን የአባቱን ፈለግ በቅርቡ ይከተላል፣ ይመለሳል። ያድርግለት እንግዲህ ኒይስ በጣም ወዳችኋለ፣ አከብራችኋለ። ደሚ ታየዙ ዘመንን ይባርክ። ማታ እንለቀዋለን፣ ሺ ማታ ሙሉን ቪዲዮ በዲቫይሶ ላይ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አርጉ። የምትጠዱኝም የምትወዱኝም ሰዎች ሰብስክራይብ አርጉ። በቃ ምንም ክፋት የለውም፣ እንደሱ አድርጉ። የሚቆጥር ነገር ስለሌለው እንተጋገዝ፣ እንረዳዳ። መልካምነት ሁል ጊዜም ያሸንፋል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለውእና